በስመ አብ ወወልድ ወመንፈስ ቅዱስ፣ አዱ አምላክ አሜን። የቅዳሜ የመስቀል አጥር ጸሎት። አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስም በክንፍ በክን ከፍ ብሎ የጋረዳቸው መካከላቸው የቆመ እርሱ መስቀል ዛሬ ያማረ ነው። መስቀል ቅጠሎችን አወጣ። በመስቀሉ ከሙሽራው ጎን ደመና ውሃውን አመነጨ! እርሱ የተቀጠቀጠ ሸንበቆን አይሰብርም፣ የነደደ እሳትም አያጠፋም። ለማያምንበት ድል የማድረጉ ፍትሕ እስከሚያወጣ ድረስ የመስቀሉ ድል የሚያደርግ የሚሰማ የሚረዳ ነው። በመስቀል ኃይል ኢየሱስ ክርስቶስ ነፍሴንና ስጋዬን ጠብቀኝ ለዘላለሙ አሜን። በብርሃንህ ብርሃንን በጽድቅህ ፊትህን አይዘንድ የእስራኤል ቅዱስ የሆንክ አምላኬ፣ በስምህ በማመሰገንበትና በምዘምርበት ጊዜ አንደበቴን ደስ ይለዋል። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ ስም። የእግዚአብሔር ቃል ንጹሕ ነው፣ በመስቀሉም ደህንነትን አደረገ። የእግዚአብሔር ቃል የጋለ ነው፣ የታሰሩትም የሚፈታ ነው። የእግዚአብሔር ቃል በውሃዎች ላይ ነው። የምስጋና አምላክ አንጎደጎደ። ይህን ከዚህ ወደዚህ የመለሰው እርሱ ነው፣ ውሃውን ወይን ያደረገው የእግዚአብሔር ቃል ባህር ነው። የሲኦልን ደጆች አፈረሰ፣ እግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። የእግዚአብሔር ቃል እውነት ነው፣ ሕይወታችን ቤታችንም ነው። በእግዚአብሔር ቃል በሰማያት ጸኑ። በእኔ ላይም እንዲያበራ ቃልህን አሰማኝ አቤቱ መስቀልህን ማሳየኝ፣ እኔ ባርያህን ለዘላለሙ አሜን። በአብ ስም ማሩያ፣ በወል ስም መናቱር፣ በመንፈስ ቅዱስ ስም እብያቴር ብዬ ከአሕዛብ በላይ ወደ ሆነው ልዑል ነፍሴንና ሥጋዬን እማጸናለሁ። በአንድነቱ የሚመሰገን በትጉሃን የሚቀደስ እርሱ ሳህሉና ምሕረቱ በእኛ ላይ ለዘላለሙ ይሁን አሜን። በአቦል በመንፈስ ቅዱስ ስም አልፋ ወኦ እርሱ መድረሻና መነሻ የሌለው ቀዳማዊ ደህራዊ ነው። በጥበቡ ታላቅ፣ በሥራው ሃያል፣ በምክሩ ጥበበኛ ነው። በሁሉም የሚኖር የሚመሰገን ነው። አቤቱ ለዘላለም ከእኔ ጋር ትኖር! ታው አቤቱ ልመናዬ ወደ አንተ ትቀረብ ሳቤቱ በእጸ መስቀል! ጠብቀኝ፣ በመስቀል ኃይል እርዳኝ፣ በስሞችም እርዳኝ። እኔ ገብረ ኪዳን ተማጽኛሃለሁ፣ ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ። ያን ጊዜ በዕለተ ዓርብ በጮክ ጊዜ ዓለም ተነዋወጠ፣ የምኩራብ መጋረጃ ተቀደደ። እንደዚህም በመስቀልህ ሃይ የኃጢአትን መጽሐፍ ቅደድልኝ። አሜን በአበወል በመንፈስ ቅዱስም ቤት እንደ ድሃ በድሃ ቤት አደረ። የእኛን ሥጋ ለብሶ ተሰቀለ፣ ታመመ፣ ሞተ፣ ሙታን ተለይቶ ተነሳ፣ ወደ ሰማይ አድረገ። ዳግመኛ በምስጋና ይመጣል፣ ሕያዋንና ሙታንን ይገዛል። እስከ ዘላለሙ ድረስ ክብር ምስጋና ይሁንና ይቅርታውንና ምሕረቱን በእኛ ላይ ለዘላለሙ ይሁን አሜን። መስቀል ለቤተ ክርስቲያን አጥርና ግንብ ነው። መስቀል በጠላት ውስጥ አጥር ነው። መስቀል ለምእመናን አጥር ነው። መስቀል በሚጠራጠሩ ሰዎች ፊት የማያስጠጋ አጥር ነው። መስቀል በትሁታን ፊት አጥር ነው። መስቀል ለነዳያን አጥር ነው። መስቀል ለሃይማኖት አጥርና ቅጥር ነው። ለሚያምኑበት ሁሉ አጥር ነው። አልፋ ወኦ እስከ ዘላለም ድረስ ያለና የነበረ ነው። የእግዚአብሔር ቃል ወልድ ነው። በዮርዳኖስ የተጠመቀ በእንጨት መስቀል ላይ የተሰቀለ የእግዚአብሔር ቃል ወልድ ይህ ነው። በሦስተኛው ቀን ከሙታን ተለይቶ የተነሳ በክብር ወደ ሰማይ ያረገ ዳግመኛ በምስጋና በጌትነት የሚመጣ ሕያዋንንና ሙታንን የሚገዛ የእግዚአብሔር አካላዊ ቃል ይህ ነው። ለእርሱ ክብርና ምስጋና ይግባው። ይቅርታውና ምሕረቱ ለዘላለም በእኛ ላይ ይሁን። አሜን። በዚህና በሚመጣው ዓለም እንድትምረኝ ማጸናሃለሁ በመስቀል አጥር ጠብቀኝ። በደህነት ቀንም ከክፉ ጋርደኝ። እኔ ባሪያን ገብረ ኪዳንን ንዘላለሙ አሜን። በአብ ወወልድ በመንፈስ ቅዱስ ምሕረትህና ቸርነት አቤቱ በእኛ ላይ ይሁን። የፊት ብርሃን የማያምኑ መለካውያን እነርሱ በዚህ ዓለምም ሆነ በሚመጣው ዓለም የተወገዙ ናቸው። እኛ ግን በአባቶቻችን በሐዋርያት እምነት እናምናለን ነድ ክብርት በምትሆን በአንዲት ቤተ ክርስቲያን በአንዲት ጥምቀት፣ በሚመጣው ዓለም የሙታን ትንሳኤ ተስፋ እናደርጋለን። እግዚአብሔር ቸርነቱ ምሕረቱ ስለኛ እና ሃይማኖታችን፣ እግዚአብሔር ቸርነቱ ምሕረቱ ለእኛና ሃይማኖታቸው በቀና ክርስቲያኖች ላይ ከዛሬ ጀምሮ እስከ ዘላለም ድረስ አሜን። ኃጢአት ሳይኖርበት ተሰቀለ፣ ታመመ ህመም ሳይኖርበት ጎኑን ተወጋ። ባህሬ መለኮቱ ግን አልታመመም። እንደ በደለኛ በሁለቱ ወንበዴዎች መካከል ተሰቀለ። ራሱንም በዘንግ መቱት። የክብር ጌታን የምሕረት አምላክን ጎኑን በጦር ወጉት። ንዑዳን ክቡራን እጆቹን በመስቀል ላይ ዘረጋ። በመስቀል ችንካሮችም ተመቱ። እኛን ከኃጢአት ነፃ ያዋጣን ዘንድ ዛሬ በመስቀል ተመሰገነ። ዓለምም ተጠራ። እግዚአብሔር የተመሰገነ፣ ሰው ነፃ ወጣ። ሰይጣንም በእግዚአብሔር በኢየሱስ ክርስቶስ የመስቀሉ ኃይል ታሰረ። የምንናገረው የክርስቶስንና የሰው ፍቅር ምን ይደን! ከአቅም በላይ የሆነ ትዕትና መለኪያ የሌለው ፍቅር ምን ይረቅ! ምን ይጠልቅ! ለዚህ አንክሮ ይገባል። የክርስቶስንና የሰውን ፍቅርን እናገራለን ይህን ያህል ሸክላ በሰሪው ላይ ይታበያልን? ፈጣሪ ሆኖ ላለ ሳለ የአይሁድን ስድብ ታገሰ። የምንናገረው የክርስቶስ ፍቅር ምን ይረቅ፣ ምን ይደንቅ። ሲሰድቡት አልተሳደበም፣ መከራ ሲያጸኑበት አልተቀየመም። ለምንናገረው የክርስቶስ ፍቅር አንክሮ ይገባል። መስቀል ተመሰገነ፣ ዓለምም ተጠራ። ዛሬ መስቀል ለወንድሞች አበራ። እግዚአብሔር የተመሰገነ ነው። ሰውም በትንሣኤው ነፃ ወጣ። የአምላካችን ቸርነትና ትትና የየዋህነት ሰውን በመውደድ የተቀበለውንም እንናገራለን። ሰማይን ደቀመር የሰቀለው እርሱ በእንጨት መስቀል ላይ ተሰቀለ። ሰማይን በከዋክብት የሸፈነ እርሱ የሾህ አክሊልን ተቀናጀ። የሰማይ ሰራዊት በፍርሃት ሆነው የሚቆሙለት እርሱ በጲላጦስ ፊት ቆመ። ሙታንና ሕያዋንን የሚገዛ እርሱ እንደ በደለኛ ተፈረደበት። ሁሉን መከልከል ሲችል ከለከለም። የጠፋውን አለም እርሱ በቅጽበት እንዲጸና አደረገው። እኛ ግን ከሙታን ተለይቶ የተነሳውን ክርስቶስን እንሰብካለን። ለአዛ መድኃኒት ሆነ። ከመስቀሉም ወርዶ በሲኦል ውስጥ የታሰሩትን ፈታ። ከኃጢአት ቀንበር አውጥቶ ነፃነትን ሰበከልን በሥጋ ወደ ራሱም አቀረበን።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 በአካለ ስጋ ወደ ሲኦል ወርዶ አይቶ ሳተው ቁራኝነትን ያስለመደ ሩቅ ብእሲንም አስመሰለው። ባሕርየ መለኮቱን አይቶ አሰምቶ ተናገረ ስጋን ተዋህዶ እኔን ከሹመቴ የሻረኝ ማን ነው? እሱ ሰማያዊ ነው፣ ከአባቱ ጋር ሰማያትን የፈጠረ ነው። የኢየሱስ ክርስቶስ ነፍስ ከስጋ በምትለይበት ጊዜ ምድር ተነዋወጠች፣ ሰማይም ታወከች። በርቶሎሜዎስ አይቶ እንዲህ አለ፣ ከመስቀል ወዴት ሄድክ? ከመስቀሌ በወረድኩ ጊዜ የቀደሙ አባቶችን አድናቸው ዘንድ ወደ ሲኦል ወረድኩ። ፈያታዊ ዘየማንም በጌትነት አስበኝ አለው። ከጌታ ጋር ሁለት ወንበዴዎችን ሰቀሉ፣ አንዱን በቀኝ ሌላውንም በግራ በመካከላቸው ኢየሱስ ነበረ። ጲላጦስም ኢየሱስ የአይሁድ ንጉሥ ነው የሚል መጽሐፍ ዛሬ በኩር ክርስቶስ ከሞታን ተለይቶ ተነሳ። ኃጢአትም አልሰራም ሐሰትም በአንደበቱ አልተገኘበትም። ለእውነትና ለበጎ ነገር ለሚገዛ መከራን ከእርሱ ያርቅ ዘንድ ብርሃንን ያሳየዋል ያጸድቀዋልም። የብዙዎችን ኃጢአትም የሚደመስስ እርሱ ነው ኢየሱስ ክርስቶስ። እንደዚሁም የእኔ እንደዌና ኃጢአት ከነፍሴና ከስጋዬ ከእኔ ከባሪያ ከገብረ ኪዳን እንዲሁም አንተን በማመን ይህን ቃል ከሚሰሙ ሁሉ አጥፋለን አሚን።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 አሸናፊ እግዚአብሔር እናት ሆይ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅዱስ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጸሎታችንን ይቀበልልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።